ጤና ያስጥልኝ! የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመር። ዋና ዋናዎቹን በቅድሚያ በአማራ ክልል በወታደራዊ ተሽከርካሪዎች ላይ ጥቃቶች ደረሱ። የብልጽግናው መንግስት ሰራዊቱን እያስመረቀ ስለመሆኑ እየገለጸ በሚገኝበት በዚህ ወቅት በርካታ አባላቱ ከስምሪት መጥፋት መቀጠላቸው ደግሞ አሳሳቢ ሆኗል። የፋኖ ኃይሎችን የተቀላቀሉት ኮሎኔል ደግሞ ሰልጣኝ ኃይሉ የታጣቂ ኃይሉ ትጥቅ ነው ሲሉ ይናገራሉ። ዝርዝሩ ተዘጋጅቷል። ያለ ካሳና ምትክ ቦታ የተፈናቀሉ አርሶ አደሮች ራሳቸውን አጠፉ። መንግስት በበኩሉ ካሳ ይከፈለን ብለው ክስ የመሰረቱትን አርሶ አደሮችን አስሯል። ካሳ መጠየቃቸውን በሽብር የሚያስከሳቸው ስለመሆኑ ዝቶባቸዋል። ተጨማሪያለን የአብን በህዝብ የተመረጡ ተወካዮች ቀርተው በገንዘብ የተመረጡ አባላቶች ትናንት ጉባኤ አካሄድም ብለዋል። የህዝብ ተወካዮች ምክር ቤት አባሉ ደሳለኝ ጫኔ የብልጽግና ተሿሚው አንጃ ሰዎች እንጀራ ለመብላት የሚያደርጉት ነው ብለውታል። ሰሙታላችሁም። ከኢንተርኔት አገልግሎት በተቆራረጠችው ኤርትራ የቲክቶክ ቪዲዮዎች እየተሸጡ መሆኑ ተሰማም። ለአንድ ቲክቶክ ቪዲዮም 47 ናቅፋ ድረስ ተመን ወጥቶለታል ተብሏል። የምንመለከተው ጉዳይ ይሆናል። በትግራይ ክልል የመጠለያ ካምፖች እየፈረሱ ስለመሆኑ ተነገረም። ዘጠና ሁለት የክልሉ ትምህርት ቤቶችም ተፈናቃዮች ተጠልለውባቸው እንደሚገኙ ድርጅቱ አሳውቋል። ሌላኛው መረጃችን ነው። ዙምባቤ በአሜሪካ ምርቶች ላይ የተጣለውን ታሪፍ ልታነሳ ነው። ይህን ውሳኔ ያሳለፈችው ደግሞ ፕሬዚደንት ዶናልድ ትረምፕ ከዚምባብዌ ወደ አሜሪካ በሚገቡ ምርቶች ላይ የ18 በመቶ ታሪፍ ከጣሉ ከቀናት በኋላ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል በወታደራዊ ተሽከርካሪዎች ላይ ጥቃት ደረሰም። የብልጽግናው መንግስት ሰራዊቱን እያስመረቀ ስለመሆኑ እየገለጸ በሚገኝበት በዚህ ወቅት በርካታ አባላት ወቀስ ምሬት መጥፋት መቀጠላቸው ደግሞ አሳሳቢ ሆኗል። የፋኖ ኃይሎችን የተቀላቀሉት ኮሎኔል ደግሞ ሰልጣኝ ኃይሎ የታጣቂ ኃይሎ ትጥቅ ነው ሲሉ ይናገራሉ። 24 ወራትን ያስቆጠሩ ጦርነት በየለቱ ህይወታቸውን ከሚነጥቃቸው ዜጎች ባሻገር ማህበራዊና ኢኮኖሚያዊ ቀውስንም እያስከተል የቀጠለ ነው። እየተካሄደ በሚገኘው ጦርነት ሳቢያም ንግድ ስራው ተቀዛቅዟል። በየቦታው የሚጣል ቀረጥ ዘረፋና እገታ ነጋዴዎችም አሽከርካሪዎችንም እያስመረር ያለ ጉዳይ ሆኗል። ከጦርነቱ ጋር በተያዘበት ተደጋጋሚ የመንገድ መዘጋጋት፣ ዝርፊያ፣ የማህበረሰቡ የመሸመት አቅም ውስንነትም ነጋዴዎችን ከንግድ ስራ እያስወጣ ስለመሆኑ ነው የሚናገሩት። የጦርነቱ ሁኔታ ሰላም ስላለ የመዘረፉ መንገድ የመዘጋጋት ሁኔታ ስላለ ነጋዴው እንደፈለገ ማለፍ አይችልም። ቀረጣ ለመንገድ ላይ የሚከፈል ብር አለ፣ የግብር የኪስ አለ። ያን ያንን አልፎ ነው በቃ ነጋዴው በጣም ወጪ አብዝቶ ስለሚሄድ ያንን አስቦ ለሕዝቡ ያደርሳል። ያ ሲሆንበት ህዝቡ ተጠቃሚ እየሆነ አደለም። አሁን አንዳንድ ሰዎች ራሱ እኛ አካባቢ ስራ እየተዉ እየለቀቁ እየወጡ ነው። የቤት ኪራይ ብቻ መክፈል ብቻ ሆነብን እና ግብሩም የቤት ኪራዩም ሲሆን እጅግ በርካታ ሰው ከስራው ውጭ ሁኖ ነው። እንዲህ ያለው ቀውስ ሲቀጥል ዘንድ የሚሻ የሚመስለው አገዛዙ ለችግሩ መሰረታዊ የሆነ ፖለቲካዊ መፍትሄን ከመስጠት ይልቅ ወታደራዊ ስምሪቱ ላይ ነው የቀጠለው። ይህ የሀገር ዳር ድንበርን ይጠብቅ ዘንድ የሚጠበቅ ሰራዊት በየአካባቢው ለሚፈጸሙ ጥቃቶች ሰለባ መሆኑም አልቀርም። ዛሬ በማ ማዕከላዊ ጎንደር በበርካታ ተሽከርካሪዎች ሲጓጓዙ የነበሩ የመንግስት ኃይሎችም አይብ ጋር ተብሎ በሚጠራ አካባቢ በተፈጸመ ጥቃት ሰዎችና ወታደራዊ ተሽከርካሪዎች ለጉዳት ተጋልጧል። በመሰል ጥቃቶች ለጉዳት ከሚጋለጠው ሰራዊት ባሻገር ለወራት ስልጠና የተሰጣቸው በተለይ የክልሉ የሚሊሻና አድማ ብተን አባላት ደግሞ ከስምሪት ቀጠናዎች መጥፋታቸው ለአገዛዙ አሳሳቢ ጉዳይ ሆኗል። ከሳምንት በፊት የአማራ ክልል ፖሊስ ኮሚሽን በሰላሳ ሶስተኛ ዙር የስልጠና ምድቡ ከ10ሺ በላይ የአድማ መከላከልና መደበኛ ፖሊስ አባላትን በብር ሸለቆ አስመረቁ ማለቱ የሚታወስ ነው። ባለፉት ተከታታይ ቀናት ከተለያዩ የክልሉ አካባቢዎች የሚወጡ መረጃዎች የሚያሳዩት ደግሞ በቁጥር በርከት ያሉ የሚሊሻና የፖሊስ አባላት ከስምሪት ቦታዎች ላይ መጥፋታቸውን የሚያመላክቱ ሆኗል። እንዲያም ሆኖ አሁንም ወታደራዊ ማሰልጠኛዎች ላይ በርካቶችን አሰልጥነን አስመረቅን የሚለው ወቅታዊ አጀንዳ ነው። ከጥቂት ወራት በፊት የፋኖ ኃይሎችን የተቀላቀሉት የቀድሞ የመከላከያ ሰራዊቱ አዛዥ ኮሎኔል አበራዛ ነው ደግሞ ስለ እነዚህ ሰልጣኞች ይናገራሉ። አሁንም ብር ሸለቆ ጦል ላይ እያስመረቀ ነው። እሰየው ያስመርቅ። ምክንያቱም እነኚህ ሰዎች ታጥቀው ሲመጡ አብዛኛው ከድቶ ወደኛ ነው የሚመጣ። የተወሰነውም ስለምንደመስሰው መሳሪያ ስለምናገኝ፣ ለእኛ ለትጥቅ ትግላችን ትግላችን ወደፊት ለማድረግ በቅርብ ጊዜ ሁሉን ነገር መቆጣጠር እንችላለን። የአማራ ክልል ብልጽግና የፋኖ ኃይሎችን ከህዝብ ተነጥሏል ተራ ድንፋታ ላይ ናቸው የሚል ማብራሪያን ማቅረቡን መዘገባችን የሚታወስ ነው። ያለ ካሳና ምትክ ቦታ የተፈናቀሉ አርሶ አደሮች ራሳቸውን አጠፉ። የብልጽግናው መንግስት በበኩሉ ካሳ ይከፈለን ብለው ክስ የመሰረቱበትን አርሶ አደሮችን አስሯል። ካሳ መጠየቃቸውን በሽብር የሚያስከስሳቸው እንደሆነ ተገልጿል። ያለ ካሳና ልዋጭ ቦታ ቤት ንብረታቸውን በመንግስት ግሬደር የፈረሰባቸው ራሳቸውን ከመግደላቸው በተጨማሪም ሌሎችም ጎዳና መውጣታቸውን ከኦሮሚያ ክልል ርዕሰ መስተዳድር ቢሮ ለኢትዮ ፎረም የደረሰው መረጃ ያመለክታል። ከገጠር እስከ ከተማ ሚሊዮኖችን ያፈናቀለውና እያፈናቀለ የቀጠለው ብልጽግናው መንግስት ከተሜውንም አርሶ አደሩንም ከኖረበት ቤቱና ንብረቱ እየነቀለውም ቀጥሏል። አዲስ አበባን ጨምሮ በተለያዩ አካባቢዎች ለእግረኛ መንገድና ብስክሌት መንጃ ተብሎ የሚፈናቀሉ የከተማ ነዋሪዎች በበረከቱበት በዚህ ወቅት አርሶ አደሮች ደግሞ በጦርነቶች እየተፈናቀሉ ናቸው። ከቦረና ዞን ያቤሎ ከተማ የተሰማው ዜና ደግሞ ከዚህ ለየት ያለ ነው። የኢትዮጵያ አየር መንገድ በቦረና ዞን ያቤሎ ከተማ አዲስ አየር ማረፊያ ግንባታ እንዲያከናውን በመንግስት ትዕዛዝ ከተሰጠው በኋላ 128.2 ሄክታር መሬት እንደሚያስፈልገው ለክልሉ መንግስት አሳወቀ፣ የሚለው ከአቶ ሽመልስ አብዲሳ ቢሮ የተገኘው መረጃም ይህ መሬትም እንዲዘጋጅ ተደረገ ሲል ያክላል። ይህንን ከ128 ሄክታር በላይ የሆነን መሬት ለማግኘት ደግሞ የአርሶ አደሮችን መሬት መውሰድ ያስፈለገ ሲሆን፣ በዚህም መሰረት ያለ ምንም ምክክርና ማስታወቂያ የ61 አርሶ አደሮች ቤትና መሬት ለአውሮፕላን ማረፊያ ይሆን ዘንድ ተዘጋጀ ይላል። አርሶ አደሮቹ መንግስት ካሳ ሊከፍለን ይገባል ብለው ሲጠይቁም የባንክ ሂሳብ እንዲከፍቱ ተነግሯቸው በኦሮሚያ ህብረት ስራ ባንክ ደብተር ከፍተው መጠባበቅ ጀመሩ ሲልም ነው መረጃው የሚያክለው። ሆኖም አርሶ አደሮቹ የመንግስትን ምላሽ እየተጠባበቁ ባለበት ሰዓት የብልጽግና ኃላፊዎች የተፈናቀላችሁት ለቦረና ህዝብ ለውጥና እድገት ስለሆነም ካሰውን አጠበቁ ብለው መልስ ሰጥቷቸዋል ተብሏል። በዚህ ሐሳብ ቅር መሰኘታቸውን ያስተዋለው መንግስትም በአባ ገዳዎች በኩል ተመሳሳይ መልእክት እንዲደርሳቸውና የተፈናቀል ነው ለቦረና ህዝብ ሲባል ነው ብላችሁ እረፉ የሚል ትዛዝ እንዲነገራቸው ተደርጓል። በድርጊቱና ፍትህ በማጣታቸው ያዘኑት አርሶ አደሮችም ጉዳ ጉዳዩን ወደ ፍርድ ቤት ወስደው ክስ መመስረታቸውን መንግስት ይደርስበታል። የተፈናቀሉ 61 አርሶ አደሮች መካከልም እነዚህ በምስሉ ላይ ስማቸው የተዘረዘሩት ክሱን የመሰረቱት አቶ ጉዮ ኮሲል፣ አቶ ሊበን ጠንጌም፣ ሲራ ማሊቻ፣ አባሾሩ ሀሱማና፣ ባካሳ ቦሮ የተባሉ አርሶ አደሮች መሆናቸውንም ሰምተናል። የነዚህን አርሶ አደሮች የፍትጥማትና የዳኝነት ፍለጋ መውጣትን እንደ ድፍረት የቆጠረው የኮር ነገኛ መዋቅርም አምስቱን አስሯቸዋል ተብሏል። ከአራት ቀናት በላይ ከታሰሩ በኋላ ባሳለፍ ነው ሳምንት ፍርድ ቤት የቀረቡ ሲሆን ፖሊስም አቃቤ ህግም ጉዳዩን አናውቅም ብለዋል። በግላቸው ግን መንግስት ላይ የመሰረታችሁትን ክስ ካላነሳችሁ በሽብርተኝነት እንከሳችኋለን በሚል ዛቻ እንደተነገራቸውም ሰምተናል። ከነዚህ የተፈናቃይ አርሶ አደሮች መካከል ከፊሎቹ በያቤሎ ከተማ ከነ ቤተሰቦቻቸው የጎዳና ህይወት መጀመራቸውን የገለጹልን የዓይን እማኞች አቶ ደበላ ሊበን የተባሉ አርሶ አደር ግን ተፈናቅለውም ካሳም እንደማይሰጣቸው ሲያውቁ ራሳቸውን አጥፍተዋል ብለውናል። ከኢንተርኔት አገልግሎት ጋር እንግዳ በሆነችው ኤርትራ የቲክቶክ ቪዲዮዎች እየተሸጡ መሆኑ ተሰማ። ለአንድ የቲክቶክ ቪዲዮም 47 ናቅፋ ተመን ወጥቶለታል ተብሏል። እንደ አቶ የማነ ገብረ መስቀል ያሉ የገዢ አባላት በስተቀር በዛች ሀገር የኢንተርኔት አቅርቦት የለም። ዳታ ፖርታል የተሰኘው ድረገጽ ላይ የተነበበው መረጃ እንደሚያመላክተው በኤርትራ ውስጥ ኢንተርኔት የሚጠቀሙ ሰዎች 50 ሺ ገደማ ብቻ ናቸው። አራት ሚሊዮን ከሚደርሰው የኤርትራ ህዝብ ውስጥ የፌስቡክ አካውንት ያላቸው ዜጎች ደግሞ 19 ሺ ናቸው ናቸው። አገዛዙ ጠብቆ ቁጥጥር በሚያደርግባቸው ጥቂት የኢንተርኔት ካፌዎች በኩል እጅግ ዘገምተኛ የሆነ የኢንተርኔት አቅርቦት ያለ ሲሆን እነዚህ የኢንተርኔት ካፌዎችን በዩቲዩብ እና በቲክቶክ የሚለቀቁ መረጃዎችና የመዝናኛ ስርጭቶችን በችርቻሮ እየሸጡ ነው ተብሏል። የሀበሻ ቲክቶክ 47 ናቅፋ፣ አስቂ ቲክቶክ 26 ናቅፋም፣ የኳስ ቲክቶክ 10 ናቅፋም፣ ዋው ቲክቶክ 30 ናቅፋ ዋጋ ተተምኖላቸዋል። በዩቲዩብ እና በሌሎች የኢንተርኔት አቅርቦት ላይ የሚገኙ ፊልሞች ደግሞ ከ20 እስከ 40 ናቅፋ እየተሸጡ መሆኑን ሰምተናል። ስደተኛ ኤርትራውያን በኢትዮጵያና በሌሎችም ሀገራት ውስጥ ሆነው የሚሰሯቸው በኢንተርኔት ላይ የሚያጋሯቸው ፊልሞችም ከድረ ገጽ ላይ ወርደው ይሸጣሉ። በዚህም በአዲስ አበባ ሆነው ኤርትራውያን ከሰሯቸው ፊልሞች መካከል መስገደል የተባለው ፊልም በ23 ናቅፋ ይሸጣል። በኤርትራ ምድር የኢትዮጵያ ባህልና ታሪክ የሚንጸባረቁበት የኪነ ጥበብ ስራ የማይሰራጭ ሲሆን እስከ 2010 ዓ ም በነበረው ጊዜም በአማርኛ የሚናገር ሰውና አማርኛ ዘፈን የሚያዳምጥ ኤርትራዊ በሻቢያ ሲቀጣ ነበር። ይህንን አሰራር ከቅርብ ጊዜያት ወዲህ እየተው እንደመጣ የሚታወቅ ሲሆን በትግራይ ክልል ክልል ውስጥ ኢትዮጵያውያንን ሰርተው በኢንተርኔት ያሰራጫቸው ፊልሞችንም በኤርትራ ኢንተርኔት ካፌዎች ውስጥ ሲሸጡ ይገኛሉ። በዚህም ጊዜ ለኩሉ የተሰኘው ተከታታይ ፊልም በአንድ ኤፒሶድ በሀያ ናቅፋ እየተሸጠ ነው። Thank you. የአብን በህዝብ የተመረጡ ተወካዮች ቀርተው በገንዘብ የተመረጡ አባላቶቹ ትናንት ጉባኤ አካሄድን ብለዋል። የህዝብ ተወካዮች ምክር ቤት አባሉ ደሳለኝ ጫኔ የብልጽግና ተሿሚው አንጃ ሰዎች እንጀራ ለመብላት የሚፈልጉበት ነው ብለውታል። አገዛዙ ልክ እንደ ኢዜማ ሁሉ ባለፉት ዓመታት በተለይም የጥፋት ፕሮጀክቶችን ለማስፈጸም የተጠቀመበት ድርጅት ነው። አብን የብልጽግናው መንግስት ህጋዊ ይሆን ዘንድ ህገ ወጡን ምርጫ በማጀብ ወንበር ያጸኑ አመራሮችም አሉት። አብን ከአራት ዓመታት በፊት ጦርነት እንዲቀሳቀስ ስ ከተቀሰቀሰ በኋላ ሚሊዮኖች እንዲገደሉ፣ ሾዎች እንዲደፈሩ ምክንያት የሆነው ጦርነት ስትራቴጂካዊ ድጋፍ ለብልጽግናው መንግስት ሰጥቷል። ይኸው ፓርቲ ለዚህ የአማራና የትግራይ ህዝቦችን የማጋደል ፕሮጀክት ውለታው የተወሰኑ አመራሮችንም ከብልጽግናው በኩል ሹመት እንዲሰጣቸው ሆኗል። ትናንት ደግሞ ይህ ስብስብ ሶስተኛ መደበኛ ጉባኤውን ማካሄዱን በለጠ ሞላንም ሊቀመንበር አድርጎ መምረጡን በብልጽግናው ሁሉም ልሳናት በኩል አስነግሯል። ድርጅቱ በህዝብ የተመረጡ አምስት የፓርላማ ሰዎችን ትቶ በብልጽግናው ገንዘብ የተመረጡ ሰዎችን ሰበሰብኩ ሾምኩም ብሏል። የፓርላማ አባሉ ደሳለኝ ጫኔም እነዚህን አካላት የብልጽግናው ተሿሚ አንጃ ሲሉ ይመድቧቸውና በምርጫው ወቅትም ቢሆን ድርጅቱ ያሸነፈበትን ውጤት ከብልጽግና ጋር ለስልጣን በተደረገ መስማማት እንዲገለበጥ ስለማድረጋቸው በቂ ማስረጃ የቀረበባቸው ወንጀለኞች ስለመሆናቸው ያነሳሉ። በኋላም በየጓሮው እየሾለኩ ድርጅቱን የብልጽግና እጅ መንሻ ያደረጉት ሲሉ አስታውሷል። አብን ሶስት ዓመታት ውስጥ ጉባኤ መጥራት ባለመቻሉም የፓርቲው ህልውና እንዲያከትምና በምርጫ ቦርድ ልዩ ችሎታ ካልሆነ በስተቀር በሕግ እስካሁን ባይሰረዝም በተግባር ግን የመሰረዝ ዕጣ እንዲገጥመው ተደርጓል የሚሉት የፓርላማ አባሉ ከመኖሩ ይልቅ አለመኖሩ ለአማራ ሕዝብ የሚጠቅም ፓርቲ ስለመሆኑም አስቀምጠዋል። የአማራ ሕዝብን ባይጠቅም እንኳን የማይጎዳ ቢሆን ኑሮ የተሾሙ አመራሮች እንጀራ በልተውበት ቢያድሩት በግሌ ችግር የለብኝም ነበር ሲሉም አክሏል። አብን ጉባኤ እንዳያካሄድ ተደርጎ ሰቆቃዊ ሞት እንዲሞት የተደረገ ፓርቲ ነው። ተሿሚው አንጃ ትናንት አካሄድኩት ያለውን ጉባኤ ለመጥራት የሚያስችለው አካል ውሳኔ ያላሳለፈበት ጉባኤ አዘጋጅ ያልሰየመበት ማዕከላዊ ኮሚቴ ውሳኔ እንዲተላለፍም በአግባቡ ስብሰባ ያልተጠራበት ነው ሲሉም ነው የፓርላማ አባሉ ያሰፈሩት አብዛኞቹ የትናንቱ ጉባኤ ተሳታፊዎችም የአብን አባላት መሆናቸው የማይታወቁም የተደረገው ጉባኤም ሆነ የአመራር ምርጫውም እንዳልተደረገ የሚቆጠር ፓርቲውም ህልው ነው እንደሌለ የሚቆጠር የጥቂት አመራሮች ጥቅማ ጥቅም ወይም ሴፍትኔት ፓኬጅ የዘለለ ፋይዳ የሌለው ድርጅት እንዲሆን በተጠና መንገድ ተደርጓል ሲሉም አንስቷል። በርካታ የዚህ ድርጅት አባላት በአሁኑ ወቅት በክልሉ የፋኖ ኃይሎች እያካሄዱት ባለው እንቅስቃሴ ውስጥ ወደ ጫካ የወረዱ ስለመሆኑ ተደጋግሞ የሚገለጽ ጉዳይ ነው። በትግራይ ክልል የተፈናቃዮች ካምፕ እየፈረሱ መሆኑ ተነገረም። መጠለያ ጣቢያዎች ማስተናገድ ከሚችሉት በላይ እየተጨናነቁ እንደሚገኙም ድርጅቱ ይፋ አድርጓል። ዓለም አቀፉ የስደተኞች ድርጅት አይኦኤም ባወጣው ሪፖርት መጠለያዎቹ በተፈናቃዮች ከመጨናነቃቸው ባለፈ እየፈረሱ ነው፣ በዚህም ሳቢያ በርካታ ተፈናቃዮች ላስከፊ ኑሮ እየተዳረጉ ናቸው ሲልም አሳውቋል። በመጠለያዎቹ የሚገኙ የተፈናቃዮች ቁጥር መጠለያዎቹ ሊያስጠልሉት ከሚችሉት ቁጥር በላይ በመሆኑ ተጨናንቋል የሚለው ተቋሙም በየጊዜው ተጨማሪ አዳዲስ ተፈናቃዮች ወደ መጠለያ ጣቢያዎቹ በመግባታቸው እየፈረሱ ነው ሲል ነው የተገለጹም። መጠለያዎቹ ለመጨናነቃቸው በዋናነት የተጠቀሰው ምክንያት ደግሞ የቤት ኪራይ ተከራይተው በየአካባቢዎቹ ከሚገኙ ከተሞቹ ይኖሩ የነበሩ ተፈናቃዮች የሚከፍሉት ገንዘብ በማጣታቸው ወደ መጠለያዎቹ ተመልሰው መግባታቸው መሆኑንም አንስቷል። በሽራ አካባቢ የሚገኙ ማይ ሃንሳ፣ ህጻጽ፣ አዲ መሐመዳይ፣ አዲ ነብሪድ፣ ታታዲ፣ አቦና ሌሎች መጠለያ ጣቢያዎች የሚገኙ ተፈናቃዮችም የደህንነት ስጋት ባልተደራጀና በከፋ ሁኔታ ላይ ናቸውም ብሏል። በክልሉ በሚገኙ ትምህርት ቤቶች ተጠልለው ያሉ ተፈናቃዮችም ወደ መጠለያ ጣቢያዎች ለማዘዋወር ጥረት እያደረገ እንደሚገኝ የጠቆመው ተቋሙ እስካሁን ሀያ አንድ ትምህርት ቤቶች ላይ ተጠልለው የነበሩ ተፈናቃዮችን ወደ መጠለያ ጣቢያዎች ማዘዋወር መቻሉንም ጠቁሟል። ይሁን እንጂ አሁን በክልሉ በተለያዩ አካባቢዎች ዘጠና ሁለት ትምህርት ቤቶች ተፈናቃዮች ተጠልለውባቸው እንደሚገኙ አሳውቋል። ይህም በርካታ ህጻናት ወደ ትምህርት ገበታ እንዳይመለሱ አድርጓል፣ ቀውሱ እንዲባባስ ምክንያት ሆኗል ሲል የገለጸው የተፈናቃዮች ሁኔታ አስከፊ መሆን መጠለያ ጣቢያዎቹ በተቋቋሙባቸው አካባቢ የሚገኙ ነዋሪዎችና የተፈናቃዮችን ግንኙነት እየተፈታተኑ ይገኛል ሲልም አሳስቧል። በትግራይ ክልል የሚገኙ ተፈናቃዮች በአስከፊ ሁኔታ ውስጥ እንደሚገኙና ቁጥራቸውም ከዘጠኝ መቶ ሺ በላይ ስለመሆኑ ግሎባል ሸልተር የተሰኘው ተቋም ሪፖርት ያመለክታል።

ዙምባቤ በአሜሪካ ምርቶች ላይ የተጣለውን ታሪፍ ልታነሳ ነው። ፕሬዚደንት ዶናልድ ትረምፕ ከዙምባቤ ወደ አሜሪካ በሚገቡ ምርቶች ላይ 18 በመቶ ታሪፍ ከጣሉ ከቀናት በኋላ ነው የዙምባቤ መንግስት እዚህ ውሳኔ ላይ የደረሰው። ይህ እርምጃ ከአሜሪካ የሚገቡ ምርቶችን በዙምባቤ ገበያ ውስጥ ለማስፋፋት እንደዚሁም በምላሹ ዙምባቤ ወደ አሜሪካ የምታደርገውን የውጭ ንግዷን ለማሳደግ ነው ሲሉም ፕሬዚደንት ምናንገዋ ገልጿል። ዙምባቤ ከቅኝ ግዛት ነጻ ከወጣች በኋላ በጥቂት ነጮች ተይዞ ነ በነበረው መሬት ለሀገሬው ጥቁር ሕዝብ አከፋፍላለሁ በማለት ያወጣችው ፖሊሲም አሜሪካን ጨምሮ ከምዕራባውያን ጋር ያላትን ግንኙነት እንዲሻከር አድርጓል። ሁለቱ ሀገራት በአውሮፓውያኑ 2024 የነበራቸው የንግድ ልውውጥ 111 ሚሊዮን ዶላር ብቻ እንደሆነ ከአሜሪካ መንግስት የተገኘው መረጃ ያሳያል። አሁን የዚምባብዌ መንግስት ከአሜሪካ የሚገቡ ምርቶችን ታሪፍ ላለመጣል ያሳለፈው ውሳኔም ለሀገሪቱ ይህ ነው የሚባል ኢኮኖሚያዊ ጥቅም እንደማያስገኝላትና በተቃራኒው አሜሪካን ብቻ የሚጠቅም እንደሆነም የዚምባብዌ የፖለቲካ ተንታኞች እየገለጹም ናቸው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።